የወሰደውንም ገንዘብ ይመልሳል። አሁን መልስለት እያልኩ እኮ ነው። ስልኩን ሳልመልስለት አለቅም። አሁን ስልኩን መልስለት መላው ግን ብቻ ጎርፉ መልስለት፣ ካልሆነ ግን እገልሃለሁ። ጆሮ፣ በቃ አልኩህ እኮ ካለቀ አለቀ ነው። ግን እኮ እኔ ነኝ እንዲወስድ ያደረግኩት። ምን እያልሽ? ጆሮ በቃ ተው፣ እኔ ምንም ነገር አልፈልግም። ይቅርታ መላይዞ። ስናየው እኮ አላስችል ብሎኝ ጎርፉ። ይህን ያህል በተምቹ ላይ እና እሱ ገንዘብ እያለው እኛ በረሃም መሞት ነበረብን ማለት ጋምዘናል ነው። ከዛም ቢ ሲለኝ ተባተስ ነው። እንደዛ ነው ተምቹ። አዎ ሙዴ ጥሩ ስላልነበረ እምቢ አልኳቸው። ወይኔ ጆሮ ይስጥልን ምን ነው ደነገጥሽ? ደነገጥኩኝ እንዴ አልታወቀሽም። እኔ እንጃ ደንግጬ ይሆናል። እንግዲህ ለምን ደነገጥሽ? እኔ እንጃ ለምን ደነገጥኩኝ። ለመሆኑ ማን ነው ስምሽ? ማን እኔ? እስኪ ተረጋጊ መጀመሪያ። አዎ አንቺ። ድንብላል። ድንብላል እባላለሁ። እሺ ድንብላል፣ እኛን አውቀሽናል? አልመሰለኝ። አዎ መሰለኝ። እንግዲህ እናንተ ፖሊሶችም አይደላችሁ። አውቀሽናል። ልክ ነሽ፣ እንደዛ መሆኑ ነው። እንዴት ነው? እኔ እኮ የእርግብናት አይደለሁም። ለምንድን ነው አንተ የምትለኝ? የለመደ ነገር እኮ አይለቅ። ስቀልድ ነው እባክህ። እንዴት ነው ታዲያ ከውስጥና ከውጭቱ ተስማማህ? እውነቱን ለመናገር ግን በእንደዚህ አይነት ሁኔታ ስላየሁሽ በጣም በብሩ። እንዴት? ለምን? አንቺ በጣም ጥሩ ሰውነች። በአንቺ ቦታ ነው የምታሰርልሽ። በጣም ደስ ይለኝ ነበር። ይህን ያህልማ ጥሩ ሰው አይደለሁም። ከምነግርሽ በላይ በጣም ጥሩ ሴትነሽ። ከእርግብ ጋር ስመጣ እኮ በጣም ነው የተንከባከብሽ። እንዴ ያኔ ማማቼ ስለነበርክ እኮ ነው። ሌላውን ታይ፣ እዚህ በነበርኩበት ሰዓት እንኳን መተሽ የጠየቅሽኝ እኮ አንቺ ብቻ ነሽ። አንተን ከዚህ ማስወጣት ግዴታዬ ስለነበር ነው ያኔ ያደረኩት። ብቻ ምን ማለት እንዳለብኝ አላውቅም። አረ ይህን ያህል መጨነቅ አይጠበቅ ብለ ያን አባት ሀንዬን ግን አደራ ምን እንዳትውን ብለሽ ሀንዬ እኮ ጠንካራ ሰዓት እያለቀ ነው ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ሰላማችሁ ይብዛ በየላችሁበት። እንኳን ደህና መጣችሁ ወደ ቻናላችን። ለቤተሰብ ለቻናላችን ቤተሰብ ያልሆናችሁ ቤተሰብ ሁኑ። ኖላዊ ድራማ ዛሬ የምታላቋላይን ክፍል መቶ ሀያ ማለት ነው። እና ለምትከታተሉ ውድ ተመልካቾቻችን ለማትሳደቡት በተለይ በጣም ክብር አለኝ። እጅግ በጣም እናመሰግናለን። ምክንያቱም እናንተ ስላያችሁ ነው ዶላር የሚቆጥረው። የምትሳደቡ ደግሞ ልቦና ይስጣችሁ። ሌላ ምንም ማለት አልፈልግም ካልተመቻችሁ መሄድ አልፎ መሄድ የሚባል ነገር አለው። ጽፋችሁ ራሳችሁን ከምታቆሽሹ ነው ኃጢያት ከምትገቡ ካልተመቻችሁ ባላየ ለሁሽ ውጭ ብላችሁ ለስንት ደቂቃ ኮሜንት ስድብ ከምጽፉ አልፋችሁ ሄዶ በቃ አለቅ። እና በዛሬው ክፍል ኖላዊ ድራማ ተምቹ እና ተምቹ እና ጆሮ ከነጎርፎ ሰፈር ይደሆነመል። ምክንያቱም በባለፈው ስልካቸውና ብር ስለሰረቁ የእነሱን አጸፋ ሊመልስ በጣም ተናዶ ነበር የሄደው ጆሮ። እናም አግኝቷቸው ጎሮሮውን ይዞ አንጣላጣለ። ወንድ ነው ግን ያኛው ቦቅቧቃማ ተምጆማ ቁጭሮ ነው የተሰረቀው እንደ ሴት ማለት ነው እና በጣም ተናዶ ጎሮሮን አንቆ እንዴት እንደዚህ ታደርጋለህ ምናምን ብሎ ጎርፉን በጣም አስፈርቶት ነበር። ነገር ግን በኋላ በጣም ገለገለው እና አስቀረው ከዛም ሄደ። እና በዚህም ምክንያት መክሊትም በጣም አዝናለች። ምክንያቱም ጭራሽ ዘወር ብሎ እንኳን አላያትም ጥሯት ነው የሄደ እና ቢያንስ ሰላም ሊለኝ ይገባ ነበር። እንዴት ዞር ብሎ ሲያይ እንኳን ጥሎኝ የሄደ ብላ በጣም ተከፍታበታለች። ያው እሱም ተሰምቶታለኝን ያያት አልመሰላት መስሏ ግን እሱ ግን አይቷታለኝ እና እንዴት ስታየው እንደነበረ ሁሉን ነገር ስለተመለከተ ቁጭ ብለው እየተነጋገሩ ነበር፣ ከተምቹ ጋር በቃ የታሃታሪው እንዴት ልቧ እንደተሰበረ እና በቃ አሁን ለእኔ እየገባኝ አንዳንዴ ፍቅር በራሳችን ፈቅደን እና እናመጠው እና ወደ ህይወታችን ብዙ ነገር እናይበታለን። እናም ብሎ ከወደ ወዳቸውን እየወሩ ነበር። በጣም አዝኗለኝ እንደዚህ በመሆኑ ማለት ነው። ጆሮ ሁሌ ተሰምቶታለኝ። በሌላ በኩል ሀኒቾ ከቤት ወጥታ እንግዲህ ተመልሳ ወደ አባቷ ሄዳ ነበር። ስትመጣ አባቷ ቤት አልነበረም። ቤተ ክርስቲያን ሄዶ ነበር። ቁጭላ ብቻዋን እያዘነች እያለ መጡ እና በቃ ቤት ደህና ስትለው ቤተ ክርስቲያን ሄጄ ነበርና እግዚአብሔርን በስራው ገብቼ ለምንድ ነው እቺ ልጅ ፈተና በዛባት አበዛኸው አላበዛኸውም ብዬ አልኩት። በረሽ ጠይቋት። እሷም አጋጣሚውን ካገኘው ብላ እንደውም ማልቀስ ትወዳለች እያለቀሰች ነበርና ማለት እውነት ፈጣሪ ረስቶኛል። አሁን እስከ ፈተና ላይ ፈተና ሁሉን ነገር ትቼ ከአንተ ጋር ልኖር ደግሞ ተመልሼ የመጣው እያለች ድጋሜ ሌላ ችግር አጋጠመኝ እና እግዚአብሔር ረስቶኛል፣ እኔንማ ትቶኛል እያለች እሱም አባባ ላይ እሱ አይተውሽም እሱ ፍጥረቱን አይረሳም እያለን ነበርና ስንት ችግር ባለበት እናቴ ታሰርኩ ብላ ታሰረች ብላ አንቺ በጣም መለቃቀስ ትወዳለች፣ ሰው ስንት ችግር ያልፋልና ጠንካራ ናት ይሏታል። ግን በቃ ማልቀስ ማልቀስ ማልቀስ ና እንደንዲ ሰው ላይ ስንት ችግር ያልፋል። በዚህ ጋ ከዚህ የበለጠ እንኳን መታሰር አይደለም ሞት እስከ ማጣት ሰው ይደርሳል። ግን ደግሞ ህይወት ይቀጥላል። ያለ ፈተናም ያለ ደስታም መሰለሽ ምድር ሰው መኖር አይችልም። እናም ሀኒቾ በዚህ ምክንያት እንግዲህ አባቷ እያጽናኗት ነበረ። ከዛም አንተ ጋር ነው ማደር ፈልገው ዛሬ ምግብ ልስራ ና አብረን እናድራለን ብላ ምግብ ለመስራት ተነሳች። እነ ሰላሚናም እነ ምናሴን ቤት ውስጥ አልነበሩም። እሷ ተነስታ ስትመጣ እና የትዳ ነው አትመጣም፣ ወያሌ ስትጠይቅ ተመልሳ አትመጣም እዛው አድራለሁ ብላለች አለች። አትድም ብላል ማለት ነው። እናም እኛን ተታናለች ማለት ነው። በቃ ምክንያቱም ትናንትና ራሱ እናቴ የሌለችበት ቤት አላድርም እና ምናምን ብላ በግድ ነው ያሳድነው። አሁንስ እኔም እንደ እሷ የሚሄድበት ሌላ ቤተሰብ በኖረኝ እንደዚህ ችግር ሲኖር ምናምን መደበቂያ እያለች ነበር። ሰላም እና ከዚህ የባሰም አለና ተመስገን ነው ማለት ብሎ ወንድሞም እያዝናናት ነበር። የወይ ወይዘሮ ሜላት ጉዳይም እስካሁን መፍትሄ አላገኘም ማለት ነው። እና መክሊትም ከጎርፍ ጋር ቁጭ ብላ በጣም ውስጧ ተሰብሮ ነበር። እንዴ ጭራሽ እስካሁን ጠንካራ ልጅ ነሽ ከሆንች ጠንካራ መሆን አለብሽ፣ እያለየ መከራት ነበር። በጆሮ ምክንያት ጭራሽ በጣም አጫሽ ሆናለች፣ በጣም ራሷን ጎርታለች። እና የምር ሀኒን ጥሎ አንዳንድ እስከሷ ገቢውን ደስ ሲል ነበር። እውነት ለመናገር ከሀኒ ጋር መከረውን ከሚበላ አንዳንድ ሰው መፈላለግ አይገኝም። አንዷንዱ ሲፈልግ፣ አንዷንዱ ሲካተል፣ እንደዚሁ በቃ ሁሉም ሰው ሲከታተል መኖር ነው እንጂ። እና በጣም ውስጣት ተሰብሯልኝ እና ተስፋ እየቆረጥኩ ነው። በተለይ እስካሁን ረስቸው ከስንት ነገር ስታገል እናም ጠንካራ ነች። ከዚህ በላይ ጠንካራ መሆን አለብሽ እያለ እየመከራት ነበር። ጎርሹና መክቴት በጣም ተጎድታለች። በተም በያሲር ፍቅር እያጽናናት ነው። ከዛም በኋላ ድጋሚ እሱም ጸጽቶ ተመልሶ መታና ከእሷ ጋር ጊዜ ያሳለፈ በጣም ነው ደስ ያላት እሷ እንደገና ወደ ድሮ ማንነቷ ተመለሰች እና እሱም ጋብዟት ምሳ ጋብዟተኝ እና ሁሉን ነገር መነጋገር አለብኝ ብሎ አብረው ተነጋገሩ ማለት ነው። እና በጣም ደስ ብሏት አለኝ። እሱም በተቻለው መጠን ለመረዳት ሞክሯል። በተደጋጋሚ እየመጣዎች ነበር። ያኔ ጥዬሽ የሄድኩትም በቃ አንቺ እየተጎዳሽ ስለሆነ ወደ ራስሽ እንድትመለሽ ነው። ከሄድኩ በኋላም ለረጅም ጊዜ እየተመላለስኩ እያየሽ ነበር። ከዛ ልመጣ ብዬ ጥሩ ውሳኔ እንዳልሆነ ስላሰብኩት ነው ድጋሚ የተመለስኩት ብሎ ሁሉን ነገር ነገራትና ትንሽ ተሻላት ማለት ነው። በሌላ በኩል ፖሊሶች እንግዲህ ለ ወይዘሮ ሚላት ቤት ላይ ያለው ነገር ለማጣራት ቤቱን ለመፈተሽ ፍተሻ ፍቃድ አውጥተው ሄደው ፈትሸዋል ማለት ነው እና ድንብላል ስታያቸው ከወላን እየነገጠች እና ለምን ደነገጠች ምናምን ብሎ አፋጠጧት። እሷ ግን ድንገት ስለመጣች ይሆናል ምናምን ብላ ሁሉን ነገር ነገረቻቸው። ቤት ውስጥ ማንም የለም እና ያለው ምናሴ ብቻ ነው ብላ እሱንም ውስጥ ገብተው ፈተሹ። ሲፈትሹም ባለፈው ሀኒቾ ወይዘሮ ሜላት መረጃ ብላ የሰጠቻትን ፎቶን ያገኙት እና እሱንም መረጃ አግኝተው ሁሉ ነገር ያለውን ሁሉ መረጃ ከክፍል ውስጥ አግኝተው ከምናሴ ጋር አናገሩት እና ምናሴን እንዳጋጣሚ የወይዘሮ ሜላት የወይዘሮ ባሽን ገዳይ ያውቀዋል ከዚህ በፊት አስፈራርቶት ሊገለው እንደነበረና የታምቹ ጎት እንዳዳ ነው። ሁሉም መረጃ ተናገረ። ይዘው ሄዱ ማለት ነው መረጃውን። በሌላ በኩል ወይዘሮ ሜላት እንግዲህ እስር ቤት ናት። በዚህ ምክንያት ሰላም እናቷን ለመርዳት ያሰበችው ተምቹና ጆሮ ሊያግዙኝ ይችላሉ ብላ ስላሰበች ስለ ባዩሽ መረጃ ስለሚኖራቸው እንዴት ተባበሩኝ ብላ ተምቹን ጆሮ እንደውላ ጠይቀው ነበረ። እሱ ግን ከዚህ በፊት ሀኒ በሀኒ ምክንያት ከህዴ ድጋሚ ብደርስባት ብደርስበት እኔ ላቃጥል ሁላ ይችላሉ ምናምን ብላ ዝታበስ ስለነበረ በዛ ተቀይሟታል። እና በሱ ምክንያት መጀመሪያ ይቅርታ እንዲያደርግላት ጠየቀችው። ይቅርታ አረግላት እና ከልቡ ባይሆንም ይቅርታ አረግላትና ድጋሚ በእናቴ ዙሪያ እናቴን ከእስር ቤት እንድትወጣል እንድትረዳኝ እፈልጋለሁ አለችው። በምን ምክንያት ነው መረዳሽ በምን ጉዳይ ስላት፣ አላቅም ብቻ ግን እንድትረዳኝ እፈልጋለሁ አለችው። እሱ ግን ምንም የሚረዳት ነገር ስለሌለ ምክንያቱም ሙሉ መረጃውን አሳልፈው ለአባባ ኖላዊ ሰጥቶ ለአባባ ኖላዊ ደግሞ ለእናቱ አሳልፎ ስለሰጠ በዚህ ምክንያት ምንም የሚረዳት ጉዳይ ስለሌለ ጥሯት ሄደ ማለት ነው። ታምቹም እሱና ከጆሮ ጋር ተለያይቶ ወደ ቤት ሄዶ ነበር። እናም ምግብ እየበሉ አገኛቸው። አብረው በልተው እንግዲህ ወይዘሮ ሜላትን ሊጠይቁ ምግብ ይዘው ወደ ፖሊስ ጣቢያ ተሰብስበው ሄዱ እና እሷም በጣም ተጎሳቁልሻል እያለቻት ነበር፣ ሀኒ ሜላትን እና እኔ ደህና ነኝ አባባ ኖላዊን ሜላት አይዟችሁ ና አደራ ሀኒችን ላደራ ሰጠች። እሷ ምንም አትሆንም ማለች እና ተምቹን በዚህ አጋጣሚ አንቺ ጥሩ ሰው ነሽ፣ እኔ በአንቺ ቦታ ራሱ ብታሰር ደስ ይለኝ ነበረ፣ የሚቻል ቢሆን እያላት ነበረ። እናም ከፖሊስ ጣቢያ ሲወጡ ፖሊሶች ምን ልንጠይቃ እንፈልጋቸዋለን ብለው ሀኒንማ አናገረዋት። አባባኑ ላይ ስላለው መረጃ አናገሩና አባባኑ ላይ ግን ሙሉ መረጃውን ሰጧቸው ማለት ነው። ወይዘሮ ባሽን የገደላትም የእሷ ተላላኪ እንደሆነ፣ የሞተውም ልጅ በሷ ምክንያት እንደሞተ፣ ሁሉንም ነገር መረጃ አሳልፎ ሰጥተዋል ማለት ነው እንግዲህ በቀጣይ እንደዚህ እያሉ ጫፉ ላይ ከደረሱ እውነታው ላይ የሚደርሱ ይመስለኛል። ወይዘሮ ሜላት ግን ምንም ነገር ማናገር አልፈልግም ጠበቃዬን ነው ማናገር የምፈልገው ብላ እውነቱን ስፍንፍን አድርገውን ያለፈች። ለምን ማናገር እንዳልፈለገች አልታወቀ ማለት ነው። በቀጣይ ክፍል እንግዲህ የቀጣዩ ይዘንላችሁ እስከምንመጣ ድረስ በያላችሁበት ሰላማችሁ